ገርማ ለካ ቁጭ ብለው ከጠበቁት ዘመን ጉዶ ሊያሳያል። ይው ይሄ ጊዜ የሰጠው ቅል ይሄ እጅን እንግሊዝ ጀነራል የአንድ የኢትዮጵያ ንጉሠ ነገሥት እጅ መጨበጥን ይመኛል እኮ። እጄን የለን ይሄን እጅን ስንት ጀግና እንደ ቆሎበብኝ ጊዜ ኖሮን ምን ያድርገው ስሜን እንዲበርቁ እንግዲህ እጄን ያውቀው እውነት አለው። እንኳን እንደኔ ያለ ሉል እግዚአብሔር የመረጠው የአገር ፍቅርና አደራ ጸጋ ጠብቶ የሰጠው እንደ ዳዊት ከትቤ አንስቶ ከወርቅ ዙፋን ያስቀመጠው ለነካሌም መንበርና ለዘውድ ክብር ያበቃው አንድ ንጉሥ ይቅርና ከሀበሻ ደም መቀዳቱ ደመነፍሱ ለምትነግረው ገና ለአንድ ብሬ ጨቅላ እንኳን እጅ መስጠት ማለት ሞት ነው። አየሽልኝ ኢትዮጵያ ጉዴን፣ ጉድሽን ሰማሽልኝ። ይሄ ጊዜ የሰጠው ከለ ጀንስ ተኮ ነው የሚለኝ። በእስቲያን ፍረጂኝ፣ በእስቲያን መስክሪብኝ ነፍስ ካወቁ ጀምሮ ከአንቺ ማጠን ተፈልግቄ ካንቺ ክብሩን እንጂ መኖሩን እንጂ እና ስምሽን ጠብቄ ያደረ አቃልሽን በትኖማ እጅ መስጠት የታውቂ አገሬ ዛሬም እመኝ አሁንም ቃልሽ እንጨብጫለሁ ስንት በተባልኩበት እጅ አንቺ ክብር እንዳላውቃለሁ ስላንቺ ስለፋ እንደኖር ዛሬም ስላንቺ አልፋለሁ። ከቶም አጠርጥሪ ምን ፈተናኝ ብታበዥው ኢትዮጵያዬ እወድሻለሁ። ይኸው ይኸው አሁን እንኳን መቅደላ አፋፍ ከሞት ደጃፍ ቆሜ እያለሁ ክርስቶስ ምስክሬ ነው ኢትዮጵያዬ አፈቅርሻለሁ። በሞትም አብሮኝ የማይሞት በአርፍም አብሮኝ የማያርፍ ከስጋዬ ጋር የሚፈርስ ከአጥንቴ ጋር የሚረግፍ ፍቅሬ አልፋና ኦሜጋ ነው ከዘመን ዘመን የሚያርፍ ይህን አምናለሁ። እመኚ ነገ ትውልድ የሚያነሶ ቴዎድሮ ስለ ያለኝ ለዚህ ነው ጉልበቴ ይዝሎ ዛሬ በወድቅም የማይገፋኝ ሞቴን በደስታ እንድቀበል ይሄ ነው የሚያጽናናኝ። እናም አገሬ አደራ፣ ሳቂ እንጂ ዛሬ እንዳይከፋሽ። በክብር ሞት ተሰርጌ ይኸው ሙሽራሽ መጣሁልኝ፣ እልል እያልሽ ተጠበኝ፣ ኢትዮጵያ ደስ ይበልሽ። የፍቅር ልክ ከገዛጄ ተመልከችው ይኸውልሽ።